ጤና ይስጥልን፣ የአዲስ ኢንሳይደር ቤተሰቦች እንዴት አላችሁ? ለእናንተ ይሆናሉ ያልናቸውን ዕለታዊ መረጃዎችን አጠናቅረን ይዘን ቀረብን። በመረጃዎቻችን ከያዝናቸው ጉዳዮች መካከል ፋኖዎች ማስጠንቀቂያ እየሰጡ ይገኛሉ። መዝገበ ጩቄ ብርጌድና ጌዮን ብርጌድ የሰጧቸውን ማስጠንቀቂያዎች ምንድናቸው? ማስጠንቀቂያዎች ውስጥ የተላለፉት ለማን ነው? የማስጠንቀቂያው መነሻ ምክንያት ምንድን ነው የሚለውን በዝርዝር የምንነግራችሁ ይሆናል። ከፋኖች ጋር በተያዘ ሌላ መረጃ ደግሞ የአማራ ፋኖ ብሔራዊ ኃይል በጎጃም ቀጠና በራሱ በፋኖ በተፈበረከ መሳሪያ ከባድ ጥቃት እንደፈጸመ አስታውቋል። በዚህ ጥቃትም ፖሊስ ጣቢያን ጨምሮ ሌሎችን በርካታ ያገዛዙ አካባቢዎች ላይ ጥቃት እንደተፈጸመን የተነገረው ይህንንም በዝርዝር የምናደርሳችሁ ይሆናል። ደቡብ ሱዳኖች በኢትዮጵያውያን ላይ ጥቃት መፈጸማቸው ተሰምቷል። ሰዎችም ተገድለዋል። ደቡብ ሱዳኖች በኢትዮጵያውያን ላይ የፈጸሙትን ጥቃት በተመለከተም እንዲሁ ዝርዝር መረጃን በዜናችን ይዘናል። የእነ አቶ ጌታቸው ረዳ ፓርቲን በተመለከተም አዲስ ነገር ተሰምቷል። ምርጫ ቦርድ የእነ አቶ ጌታቸው ረዳም ፓርቲን በተመለከተ ምን አለ? የሚለውም እንዲሁ ሌላኛው በዜናችን የምንመለከተው ጉዳይ ነው። አልሸባብ ግዛት እያስፋፋ መሆኑም እንዲሁ በዜናችን የምንመለከተው ይሆናል። እናንተም እስከ መጨረሻው አብራችሁ እንድትሆኑ ለቻናላችን አዲስ የሆናችሁም ሰብስክራይብ እያደረጋችሁ እንድትቀላቀሉን በአክብሮት ጋበዝን። መልካም ቆይታ ይሆነላችሁም። ቀዳሚ ወደ አደረግነው መረጃ እንለፍ። ዴሞክራሲ ስምረት ትግራይ የተሰኘ ፓርቲ ጊዜያዊ የምዝገባ ፈቃድ አገኘ ተብሏል። የኢትዮጵያ ብሔራዊ ምርጫ ቦርድ ዴሞክራሲ ስምረት ትግራይ ወይም ስምረት ፓርቲ ለተሰኘ የፖለቲካ ፓርቲ ጊዜያዊ የፖለቲካ ፓርቲዎች የምዝገባ ፈቃድ መስጠቱን አስታውቋል። ቦርዱ በእነ አቶ ጌታቸው ረዳ ለተቋቋመው ዲሞክራሲያዊ ስምረት ትግራይ ወይም ስምረት ለተሰኘው ፓርቲ ዛሬ ግንቦት 18 ቀን 2017 ዓም የምዝገባ ፈቃድ መስጠቱን ያስታወቀው ጊዜያዊ የምዝገባ ፈቃዱ የሚያገለግለው የፖለቲካ ፓርቲው ለማስመዝገብ የሚያስፈልጉ ተግባራትን ለማከናወን ብቻ መሆኑን ቦርዱ ገልጿል። የሚያገለግለውም ለሶስት ወራት ነው ብሏል። የደቡብ ሱዳን የሙርሌ ጎሳ ታጣቂዎች በፈጸሙት የደፈጣ ተኩስ ጥቃት ስድስት ሰዎች ተገደሉ። ከደቡብ ሱዳን የመጡ የሙርሌ ጎሳ ታጣቂዎች በጋምቤላ ክልል በአኙሃ ዞን ዲማ ወረዳ በሚገኝ ቦታ ላይ በከፈቱት የደፈጣ ተኩስ ጥቃት ስድስት ሰዎች መገደላቸውን የወረዳው የአስተዳደር እና የፖሊሲ ኃላፊዎች ነገሩኝ ሲል ኢትዮጵያ ኢንሳይደር ዘግቧል። በትላንትና ሁለት ጠዋት በተፈጸመ በዚህ ጥቃት በዘጠኝ ሰዎች ላይ ጉዳት መድረሱን መመልከታቸውን በአካባቢው የሚገኙ የሕክምና ባለሙያ ገልጸዋል። የሙርሌ ጎሳ ታጣቂዎች ጥቃቱን የሰነዘሩት ከዲማ ወረዳ 39 ሰዎችን አሳፍሮ ወደ ጎግ ወረዳ ሲጓዝ በነበረ የህዝብ ማመላለሻ አውቶቡስ ላይ እንደሆነም የወረዳው ፖሊስ አዛዥ ረዳት ኢንስፔክተር ኦታክ ሜዶ ተናግረዋል። የህዝብ ማመላለሻ አውቶቡሱ የደፈጣ ጥቃት የተሰነዘረበት ከዲማ ከተማ 45 ኪሎ ሜትር ርቀት ተጉዞ አቻኛ እና 45 በተባሉ ቀበሌዎች መካከል በደረሰበት ወቅት እንደሆነ የፖሊስ አዛዡ አስረድተዋል። ታጣቂዎቹ በአውቶቡሱ ላይ ተኩሱ በከፈቱበት ወቅት መሳሪያ የያዘ ተሳፋሪ መልሶ በመተኮስ አጸፋውን መለሱት ነው ረዳትን ኢንስፔክተሩ ታክ የገለጹት። በተኩስ ልውውጡ አንድ ታጣቂ መገደሉንም የፖሊስ አዛዡ ጠቁመዋል። በታጣቂዎቹ የደፈጣ ጥቃት የአውቶቡስን ሹፌር ጨምሮ የስድስት ሰዎች ህይወት አልፏል። ሰዎች ላይ ጉዳት መድረሱንም ጨምረው ገልጸዋል። ታጣቂዎቹ ጥቃቱን ከሰነዘሩ በኋላ በህዝብ ማመላለሻ አውቶቡሱ ላይ የመገልበጥ አደጋ እንደደረሰም ነው ረዳትን ኢንስፔክተሩ የተናገሩት። ሪፖርተር ጋዜጣ ፓርላማ ገብቶ እንዳይዘግብ መከልከሉን በተመለከተ ተቃውሞዎች እየተሰሙ ነው። አብኑን ወክለው በህዝብ ተወካዮች ምክር ቤት አባል የሆኑት ዶክተር ደሳለኝ ጫኔ እንደ ሪፖርተር አይነት ሚዲያዎች መከልከላቸውን በተመለከተ ተቃውሟቸውን በይፋ አሰምተዋል። ሪፖርተር ጋዜጣ ፓርላማ ገብቶ እንዳይዘግብ መከልከሉ ተሰምቷል። ጋዜጣው በዕለተ እሁድ ግንቦት 17 ቀን 2017 ዓ ም እትሙ ላይ እያንዳንዱ ኢትዮጵያዊ 575 ዶላር እዳ አለበት ሲላስነ ብቦ ነበረ። ላለፉት ሰላሳ ዓመታት በህዝብ ተወካዮች ምክር ቤት ፓርላማ ተገኝቶ ዘገባዎችን ሲሰራ የቆየው ሪፖርተር ግልጽ ባልሆነና ባልታወቀ ምክንያት በፓርላማ ተገኝቶ ዘገባ እንዳይሰራ እገዳ እንዲጣልበት ነው የተሰማው። ሪፖርተር ከ1988 ዓመተ ምህረት ጀምሮ ዘጋቢዎቹ በፓርላማ እየተገኙ ላለፉት ሰላሳ ዓመታት ዘገባዎችን ሲሰሩ ቆይተዋል። ከሚያዝያ 6 ቀን 2017 ዓመተ ምህረት ጀምሮ ምንም አይነት ምክንያት ሳይኖር ወይም በፓርላማው በይፋ ሳይገለጽ ከበር ላይ በጥበቃ ሰራተኞች ሪፖርተር እንዳይገባ ተብሏል፣ በማለት ግን እንዳይዘግቡ መከልከላቸውን የተነገረውም። ይህም በተመለከተ ታዲያ ተቃውሟቸውን ያሰሙት የህዝብ ተወካዮች ምክር ቤት አባሉ ዶክተር ደሳለኝ ጫኔ ከሰሞኑ የህዝብ ተወካዮች ምክር ቤት እንደ ሪፖርተር አይነት ሚዲያዎችን ከመከልከሉም በላይ በቀጥታ በምክር ቤቱ የፌስቡክና የዩትዩብ ገጾች ላይ ይተላለፉ የነበሩ የምክር ቤቱን ጉባኤዎች፣ የአስረጂዎች እና ህዝብ አስተያየት ማዳመጫ መድረኮችንና ስብሰባዎችን የቀጥታ ስርጭት እንዲቆሙ መደረጉ ልክ አይደለም ብለዋል። የምክር ቤቱን ስብሰባዎች የቀጥታ የፍታ ስርጭትን ማቆምና የገለልተኛ ሚዲያ ተደራሽነትን መገደብ በየቀኑ እየጠበበ ሄደውን የፖለቲካ ምህዳር ሙሉ በሙሉ እንደ መዝጋት የሚወሰድ የኋልዮሽ እርምጃ ነው ያሉት ዶክተር ደሳለኝ ጫኔ ፓርላማ የህዝብ ቤት ነው፣ በሩም ለህዝብ ክትትልና ቁጥጥር ክፍት ሆኖ መቀጠል አለበት ሲሉ በማህበራዊ ትስስር ገጻቸው ላይ አስነብበዋል። ዶክተር ደሳለኝ ጫኔ አክለውም በምክር ቤቱ የአሰራርና የአባላት ስነምግባር ደንብ ቁጥር ስድስት ህዝባር ሁለት ሺ ስምንት ላይ በግልጽ እንደተደነገገው ማንኛውም መታወቂያ የያዘ ዜጋ ተማሪ፣ መምህር፣ ተመራማሪ መታወቂያውን አሳ ይቶ ተፈትሾ በመግባት የምክር ቤቱን ጉባኤዎች የአስረጂዎችንና የህዝብ አስተያየት መድረኮችን መከታተል እንዲችል ይፈቅዳል ይላሉ። በምክር ቤቱ ውስጥ የሚካሄዱ ጉባኤዎች በረቂቅ አዋጆች ላይ የሚደረጉ የአስረጂዎችና የህዝብ አስተያየት መድረኮች ሂደቶቹም የህዝባችንን የአስተሳሰብና የድምፅ ልዩነትን የሚያንጸባርቅ መሆን አለበት ሲሉ አስፍረዋል። የኢትዮጵያ ህዝብ እንደራሴዎቹ በጉባኤዎች ምን እየመከሩ እንደሆነ የማወቅ መብቱንም መገደብ አንችልም ነው ያሉት የምክር ቤት አባሉ ዶክተር ደሳለኝ ጫኔ ምክር ቤቱ በአንድ ፓርቲ ፍላጎት ወደሚመራበት ደረጃ መውረድ የለበትም ሲሉ በአጽንኦት ያሳሰቡት ዶክተር ደሳለኝ እውነት በነጻነት የሚነገርበት፣ ልዩነቶች የሚከበሩበት፣ ህዝብ ያለአድሎና ሳንሱር የሚደረጉ ውይይቶችን የሚከታተልበት መድረክ መሆን አለበት። እንደ ሪፖርተር አይነት የግል ሚዲያዎችን በመከልከል ገለልተኛ ድምፆችን በማፈን ለገዢው ፓርቲ አፋሽ አጎንባሽ የሆኑ የመንግስት ሚዲያዎች በብቸኝነት የምክር ቤቱን የውሎ ዘገባዎችን እንዲዘግቡ ማድረግ የህዝቡን ስለ መንግስት አሰራሮች መረጃ እንዳያገኝ የሚያደርግ የተጠያቂነት መርህና የህገ መንግስት መንፈስ የሚጻር ነው ሲሉ አጥብቀው ተቃውመዋል። የህዝብ እንደራሴዎች እንደተመረጠ ተወካይነታችን እውነትን እንደማንፈራ ለህዝብ ተጠያቂዎች መሆናችን ታላቅ ኃላፊነትና አደራ ለሰጠን ህዝብ አገልጋይ መሆናችንን ማሳየት አለብን ሲሉም አሳስበዋል። ግልጽነትም ስጋት ሳይሆን የየትኛውም የዲሞክራሲ መሰረት መሆኑን የምክር ቤቱ አመራሮች ማረጋገጥ ይጠበቅባቸዋል ያሉት ዶክተር ደሳለኝ ጫኔ የፓርላማ ስብሰባዎቻችንን የቀጥታ ስርጭቶችን በአስቸኳይ ወደነበረበት እንዲመልስና ሁሉም እውቅና ያላቸው ሚዲያዎች ስለ ምክር ቤቱ ውሎች በነጻነት ዘገባ እንዲሰሩ እንዲፈቀድ እንደ አንድ የምክር ቤት አባል ጥሪን አቀርባለሁ ሲሉ ነው በማህበራዊ ትስስር ገጻቸው ላይ የሪፖርተር ጋዜጣ ፓርላማ ገብቶ እንዳይዘግብ መከልከሉን በተመለከተ ዶክተር ደሳለኝ ጫኔ ተቃውሟቸውን ያሰሙት። የፋኖ ብርጌዶች የጥብቅ ማስጠንቀቂያዎችን ሰጥተዋል። ለሰከላ ወረዳ ግሻ አባይ ከተማና አካባቢ ነዋሪዎች በሙሉ የጊዮን ብርጌድ ጥብቅ ማስጠንቀቂያ ሰጥቷል። የአገዛዙ ኃይል ሰከላ ወረዳ ግሻ አባይ ከተማ በተለምዶ አሮጌው ከተማ ላይ የሚገኘውን የወረዳውን ማህበረሰብ በቅርስነት እየተንከባከበ ይዞት የኖረውን የህዝብ ንብረት የሆነውን ባህር ዛፍን ለመሸጥ የዋጋ ተመን አውጥቷል። ይህንም ሰምቻሉ ብሏል ብርጌዱ በማስጠንቀቂያው። ስለሆነም ይህን ባህር ዛፍ የገዛ ማንኛውም ግለሰብም ሆነ ባለሀብት ላይ ጊዮን ብርጌድ እጥፍ እንደማስከፍል ክፍል እወቁ ሲል አስጠንቅቋል። ትእዛዙን የተላለፈ ግለሰብ ላይ ህጋዊ እርምጃ እወስዳለሁን ያለው አገዛዙ ለሚሊሻና ለፖሊስ የሚከፍለው ስላጠረው የህዝብን ንብረትን ተቋማትን ለመሸጥ ጨረታ በማውጣት ላይ ይገኛል ያለው ብርጊዱ ስለሆነም ይህንን የህዝብ ንብረት የሆነውን ባህር ዛፍ የገዛ አካልን ከጠላቶቼ ጠብቅ እርምጃም ወስዳለሁ ሲል አስጠንቅቋል። ከዚሁ ጋር በተያያዘ መዝገበ ጮቄ ብርጌድም እንዲሁ ጠብቅ ማሳሰቢያ መስጠቱ ተነግሯል። የአማራ ፋኖ ብሔራዊ ኃይል በጎጃም ሁለተኛ ተፈራ ዳምጤ ክፍለ ጦር መዝገበ ጮቄ ብርጌድ ሁሉንም ቀጠና ሸፍኜ ህዝብን እያስተዳደርኩኝ ይገኛልሁኝ ብሏል። ነገር ግን የብልጽግና መንግስት በትሩን በህዝብ ላይ እያሳረፈ ይገኛልና ከግንቦት 18 ቀን 2017 ዓ ም ጀምሮ ከሰዴ ከተማ ወደ ከርኗሪም ተሽከርካሪ ሙሉ በሙሉ እንዳገደ ይታወቃል፣ ይላል የብርጌዱ መግለ መግለጫ ብርጌዱ ለዚህ ተመጣጣኝ የሚሆን ምላሽን እገዳዎችን ጠያልሁኝ ያለው የመዝገበ ጮቄ ብርጌድ አክሎም፣ በዚህም መሰረት የአገዛዙ ኃይል እገዳ ከጣለበት ቀንና ሰዓት በኋላ ወደ ሰዴ ከተማ ለህዝብ ከተመደበ አምቡላንስ ውጪ ምንም አይነት የህዝብም ሆነ የጭነት ትራንስፖርት ዝግ ይሆናል። መግባትም መውጣትም የተከለከለ ነው ሲል አሳውቋል። ይህንን ተላልፎ የተገኘ የትኛውም ባለ ንብረትም ሆነ ተቀጣሪ ሾፌር ላይ እርምጃ እወስዳለሁኝ ሲል ነው የመዝገበ ጮቄ ብርጌድ ያሳወቀው። ከፋኖች ጋር በተያዘ ሌላ መረጃ የአማራ ፋኖ ብሔራዊ ኃይል በጎጃም ቀጠና በራሴ ጠበብቶች በፈበረኩት መሳሪያ የሀዲስ አለማየሁ ሰባተኛ ክፍለ ጦር እና የስድስተኛ ክፍለ ጦር ንጉስ ተክለ ሃይማኖት ብርጌድ ፋኖች ጋር በመሆን ደብረ ማርቆስ በመግባት በዘሪሁን 13 ጥቃት ፈጽም ያለው ብሏል በደብረ ቆስ ቀበሌ አስራ ሶስተኛ ፖሊስ ጣቢያ ከቀኑ 11 ሰዓት ከ25 ላይ ጥቃቱ ተፈጽሟል የተባለ ሲሆን የፖሊስ ጣቢያው የመብራት ቆጣሪ ላይ ጉዳት እንደደረሰ፣ እንዲሁም ያገዛዙ ሰዎች የሚገለገሉባቸው ቁሳቁሶች እንደወደሙ ተነግሯል። የፖሊስ ጣቢያው ቢሮ ወድሟል ይላል መረጃው። ሶስት ሚሊሻዎች እንደተገደሉ፣ ሁለት ሚሊሻዎች እግራቸው ላይ አንድ ሚሊሻ ደግሞ እጁ ላይ እንዲሁም ሌላ አንድ ሚሊሻ ቀላል ቁስለኛ እንደሆነ በአጠቃላይ ሶስት ሙትና አራት ቁስለኛ እንደሆነውን የተገለጸው። በተጨማሪም በዛሬው ዕለት ካገዛዙ ጎን ሆነው ሲያገለግሉ የነበሩ ሚሊሻ እና የመከላከያ አባላት የደጃዝማች ተድላ ጓሉ ብርጌድን ተቀላቅለዋል ሲል አልሻባብ ጥቃቱን እያጠናከረ ይዞታውንም እያስፋፋ ነው ተብሏል። በደቡብና በመካከለኛው ሶማሊያ ዳግም የተቀሰቀሰው የአልሻባብ መልሶ ማጥቃት የመንግስት ሰራዊት ላለፉት ሶስት ዓመታት በከባድ መስዋዕትነት በቁጥጥሩ ስር የዋላቸውን ግዛቶች እንዲለቅ በማድረግ በዋና ከተማዊቱ ሞቃዲሾ ላይ ከባድ ጥቃት ሊያደርስ ይችላል የሚል ስጋት ፈጥሯል። የሶማሊያ መገናኛ ብዙኃን ጥቃቱ የደረሰው በፕሬዚዳንት ሀሰን ሼህ መሐሙድና በፖለቲካ ተቀናቃኞቻቸው መካከል የተፈጠረውን አለመግባባት ተከትሎም ለሶማሊያ የአፍሪካ ህብረት ኮ ዓለም አቀፍ ድጋፍ እያሽቆለቆለ በመምጣቱም እንዲሁም በብሔራዊ ጦር ሰራዊት ውስጥ ያለው ደካማ አደረጃጀት በመኖሩ ነው ብለዋል። የአልሻባብ ጥቃት በየካቲቶር በከፍተኛ ደረጃ ተጠናክሮ የነበረ ሲሆን ትኩረቱን የዋና ከተማዋ ሞቃዲሾ አጎራባች በሆኑትና በመካከለኛው ሂራን ክልል አካባቢዎች በሚገኙት የታችኛውና መካከለኛው ሸበሌ ላይ አድርጎ ነበረ። አልሻባብ እንደ አውሮፓውያን አቆጣጠር ከ2022 ጀምሮ በመንግስት ጦር ኃይል ተወስዶበት የነበሩትን በሶስት ክልሎች የሚገኙ በርካታ መንደሮችና ከተሞችን በቁጥጥሩ ስራ ውሏል። እነዚህ በታጣቂዎቹ ቁጥጥር ስር ዳግም የወደቁ ስፍራዎች በሞቃዲሾና በሸበሌ ክልል እንዲሁም በተቀረው የሀገሪቱ አካባቢዎች ወታደሮችንና አስፈላጊ ቁሳቁሶችን ለማጓጓዝ ወሳኝ ስለመሆናቸው የዘገበው ቢቢሲ ነው። የአዲስ ኢንሳይደር ተከታታዮች ለአሁኑ ያዘጋጅንላችሁ መረጃዎች ያደመጣችሁትን ይመስል ነበረ። አብራችሁን ስለነበራችሁ ከልብ እናመሰግናለን። ለቻናላችን አዲስ የሆናችሁ ቻናላችንን ሰብስክራይብ እያደረጋችሁ እንድትቀላቀሉ አሁንም የአክብሮት ግብዣችን ነው። በቀጣይ መረጃዎች እስክንገናኝ ቸርቆዩን